ሰላም ውዶቼ፣ ተመልከቱልኝ። አቶ ደረጀ አሁን ደግሞ ባልትናን ቤቴ ውስጥ ሊከታት ነው። እንዴት ነው

ሰላም ነው ውዶች። ምን ላርጋት? ይችልች ልጅ የትኛው የትኛው ሆስፒታል ልሰዳት? ምንድነው? ሀገር እንጂ ተናገሪ፣ የያዘሽን አባዜ ተናገሪ። ቢወቅጦ ሽንቦጭ እየሆንሽ የውሃ ቢወቅጡ ትንቦጭ ከማንነው ተናገሪ። ከማን ነው ከማን ነው የወረድሽው? ማን አያትሽ ናቸው? ቅድም አያትሽ ቅድም አያትሽ ናቸው? ምንጅላትሽ ናቸው? ይህን ጥያቄ አንቺንሽ መጠየቅ ያለብሽ አይ እኛ እኔ እስከማውቀው ድረስ በቅርብ ርቀት የለም። አንቺ ግን እንግዲህ ከየት እንዳመጣሽ ንገሪልኝ። ጎበዝ፣ ፍረዱኝ፣ ፍረዱኝ፣ ፍረዱኝ። ጋይ ሰዎች እንዴት ናችሁ? አጋቢን፣ አጋቢን፣ አጋቢን የምትሉኝ ይኸው፣ ዳይሬክት ጠይቁት፣ ጠይቁት። አሁን ምን ይጋባል የሆነ ችግር የለውም። እኔ ይሄ እንግዲህ በምን ሚዛ እንደሚያስቀምጣችሁ እግዚአብሔር ይወቀው። ታ ኮንቲኒው ዳኪላችሁ። እንግዲህ ይኸው እኔ አቅርቤዋለሁ፣ እናንተ እንደፈለጋችሁ አድርጉት። እሺ ቴንክ ዩ በጣም ቲንኪው በጣም ለምን ስራ ቀረብሽልኝ? ስራ ቀረብሽላችሁ ለሉስ። ከዛስ? ከዛ እሻው ምንድን ነው ኳሊቲ እንትን ክራይቴሪያ ቀይ ከሆነች ቀይ፣ ጠይሞችስ? አይ ቀይ ቀይ ቀን የሰበረኝ ለታ በጣም ናፍቀሽኛል። ለምን ከስራ ቀርተን አብረና ነው? ብዙ ስራ አለብኝ። ሰሞኑን ስራ ቀዝቅዘዋል ስትያል ነበር። ቀዝቅዘህ የቀረው አንተ ብቻ ነህ።

ትበላይ ትበላይ ገበስ እንግዲህ ያው የላችሁ የኔ የኔ ወርቅ የሆነችው አዳጣ እንደዚህ ሙዲ ሲከነት ምናምን እጣኗን ጨስ አድርጋ እንድታዝን አልፈልግም። ጎበዚጎበዝ ይችኛዋንስ ይችን ይችን፣ ምን ላድርጋት? የትኛዋን ይችኛዋን? ያባቷል ልጅ አባቢ፣ አንድ ነገር አድርግልኝ። ጨዋ ጨዋ? ተንኮልሽን ተይ ብለውሻል። ለእናትሽ ሰላም ስጪ ብለውሻል። ስሚ ንገሪያት። ሰብታችኋል። ዳኙኝ እናንተ፣ እኔ አልቻልኩም። አንድ ተንኮል እንዳናይ ተው፣ ተው ቡና ነጋዴዎች፣ እሺ አስወድዱት። ግን ባካችሁ፣ ባካችሁ ልቃሚያት ሽጡልን እንዲ። ይሄንን ኑሮ በምን እንግፋው? አንድ ስኒ ቆ ስናረግ እኮ ነው። በቃ ትንሽ ገባ የምናደርገው ባካችሁ። እናንተ ብር አበድሩን የምትሉ ሰዎች ግን ምንድነው፣ ምንድ ነው አላማችሁ? ለኛ ታስቡም ነው ምንድነው? ስጠይቁን በዛ እርጋችሁ ጠይቁን እንጂ ምንድነው? እኛም የለንም ለማለት አነሳቀቅም፣ አነሳቀቅም ጠይቁን በዛ አድርጋችሁ ጠይቁ። ምንድን ነው ሁለት ሺህ ብር አለሽ አንድ ሺህ ብር አለሽ ጋላችሁ እኛንም የምታሳቅቁን። አረ ወገን እየተሳሰብን፣ እንዴት ጨመር አድርጋችሁ በደንብ እኛም በሰላም የለንም ለማለት አንቸገርም። አረ ፕሊስ እየተሳሰብን እየተሳሰብን ተመልከቱልኝ። አቶ ደረጀ አሁን ደግሞ ባልትናን ቤቴ ውስጥ ሊከታት ነው። እንዴት ነው ይሄ መሰብሰብ ግን አለበዛም ጎበዝ

ምንድን ጉድ ናችሁ? በተለያየ ዋንማ። እኔ ግን ማለት ነው ማሚ ውሃና እኔ ግን የምር መንታ ነው የሚመስለኝ። ተሳስተሽ እንዳይሆን ልጅ የጠፋብሽ ምናምን የለም? ጭራሽ እሱን ሰላም ሂጂና ጠይቂ። ልጅ የጠፋባት እሷ ናት።